ሞኮራ ዩቲናስ አዶናይን በጣም በጣም የንቀት ስሜት አሳይታለች። አይለፍል ሰባት ወደፊት ሰባት ወደ ኋላ ቤተሰብ አይለፍል። በሽታ ያለበትን ሰው እንዳትቀርቡ ብሎ መምከር ከአንድ ታዋቂ ሰው የማይጠበቅ ፈጽሞ የማይጠበቅ ሩን፣ የፈታ ጓደኛ ካላችሁ ሩጡ፣ ወረርሽኝ ነው፣ እንደ ጉንፋን ይተላልፋል። የድምፃዊ ታደለ ሮባ ባለቤት ቤቴሌም ተስፋ ስሟ ቤቲ ነው ማናላ ሰላም ሰላም፣ ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ ነው በዛሬው ቪዲዮቻችንም ምርጥ ምርጥ ቪዲዮዎች አሉ። እሱን የተመለከትን አብረን ቆይታ እናደርጋለን። ብቻ ሀሳብ አስተያየቶቻችሁን ኮመንት ላይ ታደረጋላችሁ። እናንተም ሀሳብ አስተያየቶቻችሁን ስሰጡ ደግሞ ዘርዘራ አድርጋችሁ የተመቻችሁት ቪዲዮ ላይ ሀሳቦቻችሁን መስጠት ትችላላችሁ። ቪዲዮን እንደ ሁሉ ጊዜም ላይክ በማድረግ ጀምሩ። ምሳት ሄዱ ሁለተኛ ቻናሌ በነገራችን ላይ ኮመንት ላይ ሼክ አድርጉ። ሁሉንም ሰብስክራይብ በማድረግ እንግዲህ እዛ ላይ ወቅታዊ ጉዳዮች እና ማህበራዊ ጉዳዮች ላይ ሲሪየስ ሆነን የምናወራበት የምንማማርበት ቻናል ስለሆነ ሰብስክራይብ እንድታደርጉ እዛ ላይ ገብታችሁ ማሳብ ሀሳቦቻችሁን ታስቀምጣላችሁ። እዚህ ቻናል ግን አዲስ ከሆናችሁና ለመጀመሪያ ጊዜ ቻናሉን ሰብስክራይብ በማድረግ የሁል ጊዜን ቤተሰብ እንድትሆኑ ጋብዛችኋለሁ። በቪዲዮኒ የሴቶች አራት ዓመት ቢያልፋቸው ይላል እማ

ተደርጎ ያምራል። አያቴ ሚስት ምን ያህል ብትወዳት ነው አሁንም ማሬ ብለን ምትጠራት? ምን ዳርግ ታዲያ? ከአስር ዓመት በፊት ነው ስሟ የጠፋብኝ። የሚስታችሁ ስም ይጥፋባል? ማሬ ማለት እኮ ትልቅ ነገር ነው። በቃ ትጣፍጣለች እንደማለት። ሁም አልገባኝም፣ ግን ሌላ ትርጉም ካለ አላውቅም። አለሜ ሳማኝ። መከፈልቸቸቸቸ እንዴት ብሎ ይሳምሽ? እንዴት ብሎ ይሳምሽ? ቢስምሽ ራሱ ማለት ነው። መጀመሪያ ሚስምሽ ጥርስሽን ነው። ጥርስሽ እያለ ቤት በኩል ይሳምሽ። ልግጩ ነው

ታለንትድ የሆኑ አባት ናቸው። ሰርጉ መሆን የሚፈልጉት እያሳዩ ነው ያሉት። ሰሞኑን እንግዲህ ጠፋ ሲሉ የነበራቸው ሰዎች ቱርክ ሄጄ ነበረ፣ ያው ፊቴን አይታችሁ መገመት ይሻላችሁ፣ እና በዚህ አጋጣሚ የቱርክ ዶክተሮችን በጣም ማመስገን እፈልጋለሁ። ዳኒ ሮስት ተመልሷል፣ በአዳዲስ እንደ ጉማሬ ሮስት። እንኳን ደህና መጣሽ አእምሮ፣ ብሻል ካይን አውጣሽ። አረ መርዙ እንዴ የሁሉም ሴት ታሪክ እድሩን ማል ሊጥልልኝ ነው ይሄ ልጅ፣ ካሌላ ይሄ ልጅ ቂጡ ቤት አይቀመጥም። ይሄ ደግሞ የምንደር ወይ ተሳሳትኩ፣ ልቀይረው። በዘች ብር ጸዴ ጸዴቲም ምርጥ ቀበር ብቀበር በቃ ያበደ ብር አገኛለሁ። ቦታዋ ላይ ይመልሳሉ። ኡፌ መቀበሪያዬ ብሩስ ሴጣን ሰለፈው። ኧረ ጉድ! መርዞ ቤታ ና ለእድር ብዬ ያስቀመጥኩትን ብር አሁኑ እንድታመጣ። ኧረ እኔ አልወሰርኩም፣ እንዴ አልወሰርኩም። ምን እንደሆነ ባነኝ። እኔ ከረገምኩ መሬት አይወርድ። እርገሚ በኋላ እንዳትጸጸት። ይሄው ነኝ ነኝ። በአምስት ደቂቃ ይሄን ብር የወሰደውን ሰው ምልክቱን እንድታሳየን። እህል ሆድ ውስጥ አይግባ ከገባም ባገኘበት ቀዳዳ ይውጣ። አልወሰርኩም ብለሃል፣ ሽንት ቤት መኖሪያ ቤቱ ይሁን ቅዘን በቅዘን ይሁን ይሁንከሳ እንዲ ወሮ ሄዶ ቀረሳ እንዲህ ተናግሬ ነበርኩ። ይቅርታ አባቴ ይጥፋ። ሳይቃጠል በቅጠል መጀመሪያ ነበር ይሸ እንኳንም ውጤቱ ታይቶኛል። አሁን ድፈ ነው ለየት ያለ ትዕዛዝ ነው። በቃ ውጤቱን አሳይተኛል። አሁን ድፈ ነው። በቃ የፈለጉትን ካሉ በኋላ እሺ ምንድን ነው? ሁሌ እኮ ነው መስከረም ሲጠባ፣ በአመት አመት ከአበባው ጋር ብቅ የሚሉ ሰዎች አሉ ነው እንደ ሀገር ክረሽ የሚያመጡብን ክረሽ የሚፈጥሩብን ሴቶች አሉ። ለማንኛውም ለዚች የተሽቃበጠው ያለ ለማንም አልተሽቃበጠም። እናያለን ያለን ቪዲዮን በወፍ በረር ያሳያችሁና ኮሜንቱን እንገርባለን። የትም እንዳትሄዱ። ሆላ ኑና መዳገው ሆላ። ስሟ ከታሪክ ጥግ ይሄዳል። ስሟ ሺ ዘመናት ይወርዳል። ሃይ እንዴት ዋላችሁ?

ዋው ቦቦ አይኖችን ልስጥሽና ብይ፣ ተጫወችባቸው። አረጠውኝ ትላንት የረዱ ፎቶ ስማረዱ ነው ግድግዳ ላይ ካልተሰቀለ ብዬ ከምስቲ ጋር ተጣልሽ።

የኔን ስልክ ነሳሽ። በጣም እናትችሩ አንደኛ ነው የሁላችሁም። እንግዲህ ከሳቃችሁ በኋላ እዚህ ጋር ከሆነ ላይ ማለት ነው ፎሎወርስ አልጨመረ አካውንታችሁ አድጋ ያላችሁ ሰዎች ላይ ቪንክ በፊት የግዳይን ቪዲዮ ላይክ ማድረግ አለባቸ እስክሪናችሁን ጫና አድርጋችሁ ስትይዙት ቪዲዮ ላይ ማለት ነው፣ የሚመጣላችሁን ሴንድ ሴንድ እስከታች ካጠፋችሁ በኋላ ኮሜንት ላይ አስር ኬ ብላችሁ ጻፉ። አስር ኬ ያሉትን ፎሎ አድርጉ። አስር አስር አምስት አምስት ጊዜ ኮፒ ሊንክ አድርጋችሁ በቀስ ምልክቷ ማለት ነው ላይቬን ተቀላቀሉኝ። ብዙ ፎሎወርስ እሰጣችኋለሁ። አካውንታችሁ ያድጋል፣ ይቀየራል። መልካም እድር። እሺ ዘንድሮ ልጅ ይህ ሰው እያለ ይሁን ዛሬ ዳድ እንዴት ነው

እንዲ ይቻላል እንዴ እንዲ ይቻላል ተው ተው አባታቸውን እንደዚህ አታሰደ እንደዚህ አይነት አባቶች ግን አየሉም የኢትዮጵያን አባቶች እንደዚህ አይነት ጸባይ የላቸውም ቀልሎስ ቀልደ ነው አባታቸው ምን ሰርቶ ነው እናንተ ያሳደጋችሁ ወይ ደሞ ዋጋ ከፍለውላችሁ አሁን ያላችሁ በቦታ ላይ ያደረሳችሁ አንዳንድ አባቶች በጣም ዋጋ ይከፍላሉ ጥግ ድረስ ለልጆቻቸው ነው ይሄኛው አባት አባት ልጁን ጽዳት ሰራተኛው ነው ያሳድጋል ነገር ግን ሁሌ አንድ ነገር ይነግራታል አባቱ ጽዳት ሰራተኛ እንደሆነ እንዳትናገሪ የሁልጊዜው ንግግር ነው እሷም ንግግሯን ተቀብላ ነገር ግን ሁሌም ጥያቄውን ባት ነበር ታዲያ የሆነች ሴት በአስተዳደጓ ሁሉ ይህ ድምፅ ያቃጭልባታል። አባትሽ የጽዳት ሠራተኛ እንደሆነ ለማንም እንዳትናገሪ፣ ካወቁ ይጠሉሻል የሚለው ነገር ውስጧን ከንክኗታል። እሷም ተማረች፣ አደገች፣ ለቁም ነገርም በቃች። ይህን ነገር ግን መቋቋም አልቻለችም። ማገናዘብ በጀመረችበት ጊዜ ይህንም ፎቶ ተነሳች፣ እንደዚህም ብላ ጻፈችበት አባቴ የጽዳት ሰራተኛ ነው፣ እጅግ በጣም ነው የምወደው። ለእሷ ከልቧ የመነጨ ለአባቷ ያላትን ፍቅር በዚህ መልኩ በፎቶ አጋራች። ሶሻል ሚዲያ ላይም ተቀባበሉት። አባት የልጁን ክብር ለማስጠበቅ ያሳደገበትን መንገድ እንዳይናገር፣ ነገር ግን እሷ ምንም እንዳይጎላት ብዙ ነገር አድርጎ አሳደጋት። ምን አይነት ድንቅ አባት ነው ተባለ። እሷም አባቷን ያኮራችበትና በማንነቱ የተቀበለችበት መንገድ እጅግ በጣም ልብ ይነካ ነበር። እናም ያደርሰው ብዙ እናትና አባቶች ዋጋ ከፍለውልናል በተለይም እኛ ሳይገባ ሳናስተውለው ብዙ በረከት የተደረገልን ቅዳሜ ያሉ እናትና አባቶች ጸሎት ነው በዚህም እኛ ልጆቻችሁ ደግሞ የእነሱ ሁለታዊ መክፈል ግዴታ አለብን። ታዲያ በሙታ ሳማር ቅዱስ ሚካኤል አንድነገዳም እናንተ በተረባረባችሁት የጥርጊያ መንገዱ ተሰርቶ የእናቶች ባት ተገንብቶ የአባቶች ባትም ግንባታ እንደተጀመረ ይታወቃል። ይህንንም ለማስጨረስ ጥቅምት 16 በሚሊኒየም አዳራሽ ታላቅ የተባለ ጉባኤ ተዘጋጅቷል። ታዲያ የበረከቱ ተካፋይ ለመሆን እንዲሁም የአባቶችን ባት አጠናቀን ደስታቸውን ለመመለስ ጎናቸውን የሚያሳርፉበት ነገር ለማመቻቸት ከድርቁ ከሀሩሩ ከረሃቡ ከጎርፉ እንድንታደጋቸው ጥሪ ተላልፎላቸዋል። ኦርቶዶክስያን በሙሉ እንዳትቀሩ ሚሊኔም አዳራሽ አምስት ሰዓት ላይ ጥቅምት 16 ሁላችሁም ግብዣ ተደርጎላችኋል። እናትና አባቶቻችን ለእኛ ሰላም፣ ለእኛ ደህንነት፣ ለሀገር አንድነት የሚጸልዩ ናቸውና እኛ ደግሞ ውለታቸው መክፈል ይኖርብናል። የመግቢያ ዋጋው ቀለል ያለ አንድ መቶ ብር ነው። ነገር ግን ለገዳም ላሉ እናትና አባቶቻችን ትልቅ ትርጉም አለውና ሁላችንም በተባበረ ክንድ እዚህ ጉባኤ እንሳተፍ። ጥቅምት ጥቅምት 16 ሚሊኔም አዳራሽ አምስት ሰዓት ላይ ኦርቶዶክሳውያን በሙሉ ግብዣ ተደርጎላችኋል። የእናትና የአባቶቻችን ውለታ እኛ ምን መልስ ይህ የሚኖር ነው። ሰላም ሹገርማሚ ነብሰ ገዳይ ስቀጥሮ ይላል። እሺ ይቀጠላል። እንደ ሰላም ልጅ አንተ ነህ ነብሰ ገዳዩ? አዎ። ማን ነው ምገለ? እንድገለው አይደለም የምፈልገው እና እንዳሰቃየው ነው። አይደለም መጀመሪያ ትይዘዋለህ ከዛ ልስበረው ሳይሆን ይዘኸው ታቅፈዋለህ። ምን? አቅፈህ አንገቱን ትስመዋለህ በስሱ። ከዛ በእነዚህ የሚያማምሩ ጣቶች ሰውነቱን ትዳብሰዋለህ። ምን? እየዳበስክ ጀርባውን፣ እግሩን ስበህ ከዛ ትለቋለህ። በቃ ለዚህ ነው አስር ሺህ ብር የሚከፍልኝ። አው ለማንኛውም፣ ማንን ነው ይሄው? እርሶ ነዎት። አው ለምን እኔ ታዲያ ለምሹ ገርቤ አይፈልጉ ልዩ ልጁ ነሃ አንተ፣ እንደሌሎቹ አይደለህም። ጨካኝ ነህ። እጆችህ የፈረጠሙ ናቸው። ነብሰ ገዳይ ነህ። ቆፍጠኛ ያልኮንድ ነህ። እንዳንተ አይነት ሰው ነው የምፈልገው። አሁን ሶስት ሰከንድ ስጠኝ። ሮጥ የያዘኝ በቀላሉማ አታገኘኝ። ና ና ኛ ፍርድ ቤት በነጆ ዳል መዝገብ የተከሰሱ ጃፓንኛ ይህ ልመና ሊሰጥ የነበረውን ፍርድ ለሌላ ጊዜ አራዝሟል። ፍርድ ቤቱ አምና በነበረው የፍርድ ቤት ክርክር ላይ መዝገቡ የመጨረሻ ውሳኔ ሳያገኝ የፍርድ ቤቶች የመዘጊያ ጊዜ በመድረሱ ወደ ቀጣይ ዓመት እንዲዘዋወር አድርጎት ነበረ። በዚህ ቀጠሮ መሰረት ዛሬ በችሎት የተገኙት ተከሳሾችን የመሃል ዳኛው በችሎት መቅረባቸውን ስም መጥራት ካረጋገጡ በኋላ መዝገቡን በክረምት የረፍት ጊዜ ለመስራት ብናስብም ልንሰራው አልቻለም። ይህ የሆነ ደግሞ አንድ ዳኛ ከኢትዮጵያ ውጭ በመውጣታቸው ምክንያት በአንድ ላይ ሆነን ሳ እንድመለከተው ቀርተራር። ስለዚህም በቀጣይ ቀጠሮ ማለትም ለጥቅምት 18 አጠናቀን እናቀርባለን ሲሉ ገልጸዋል። የዛሬው ቀጠሮ ፍርድ ቤቱ በተከሳዮች ላይ ጥፋተኛ ናቸው ወይም አይደሉም የሚል ፍርድ ለመስጠት ነበር ቀጠሮ የተያዘ ነገር ግን ከላይ በጠቀሰው ምክንያት ጉዳዩም ውሳ ወይም ውሳኔ ሳይሰጥ እንደቀረ ያውቀላል በዚሁን በህንጥልጥል መቆየታቸው በጣም ቢያሳዝንም ግን ያው ለሁለት ውሳኔ ብቻ ነው ከዚህ በኋላ ዳኛው የሚቀመጠው ማለት ነው ቀጠሮ ተይዞላ ወይ ነፃ ናቸው ወይ ደግሞ ይፈረድባቸዋል ከአመት ከምናምን ወራት ከሁለት ወራት ግ ባለሙያዎች ያሳብስጡበት ካላችሁ ከሰማችሁ ይም የባለስልጣኑ አካውንትም ተጠልፏል፣ ጥንቃቄ ማድረጉ ዋትሳፕ ተጠልፏል ሲሉ የአዲስ አበባ የባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው መናገራቸውንም ተመልክቻለሁ። ዶክተሯ እንዳሉትም ከሆነ ሰላም ቡዶቼና ጓደኞቼ የዋትሳፕ አካውንት ተጠልፏል፣ ስለዚህ በስሜ ለሚመጡ መልእክቶች ምላሽ አትስጡ፣ እንዲሁም ምንም አይነት መልእክት አትላኩ ሲሉ ዶክተር ሂሩት ካሳው በአሁኑ ሰዓት መናገራቸውንም ተመልክቻለሁ። በዚህ መሰረት በዚህ አካውንት ምንም አይነት መልእክት ቢመጣላችሁ እንዳትመልሱ ሲሉ ዶክተር ሂሩት ካሳው መናገራቸውንም ተመልክቻለሁ። ይሄ መረ መረጃን በርካታ ሰዎች በዚህ አካውንት እንዳይታለሉ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግም አይረሳ። መልካም አዳር። ለእውነተኛና ለፈጣን መረጃ እንደተለመደው ፎሎ ማድረግም አይረሳ። ትዳሩን የፈታ ጓደኛ ካላችሁ ሩጡ፣ ትዳሩን የፈታ ጓደኛ ካላችሁ ሩጡ። ወረርሽኝ ነው፣ እንደ ጉንፋን ይተላለፋል። የድምፃዊ ታደለ ሮባ ባለቤት ቤቴሌም ተስፋዬ ምክር ነው። ታዲያ እናንተ በዚህ ምክር ትስማማላችሁ? ሐሳባችሁን ተጨማሪ ነገሮችም ካሉ በኮሜንት መስጫው ላይ አድርሱኝ። መልካም ጊዜ። ቸር ይጠማችሁ። ሰላም። ስሟ ቤቲ ነው። ማናላል ይሁን ስም ይሁን ችግር የለውም። ግን ችታ ያለበትን ሰው እንዳትቀርቡ ብሎ መምከር ከአንድ ታዋቂ ሰው የማይጠበቅ ፈጽሞ የማይጠበቅ። ችታ ያለበት ሰው ራሱ አይናቅም። እንኳን ትዳሩን የፈተ ሰው አትቅረቡ ማለት ይቅርና ኮንሴፕቱ ሌላ ሊሆኑ ይችላል። አይገባም ማለት አይገባም። የሚፋታበት የራሱ የሆነ መስፈርት ይኖረዋል። የራሱ የሆነ ችግር

አስጨንቁኝ እኮ ጋሼ ምን ላድርግ? እሺ ታዲያ ምን ላድርግ? አዲስ ሰው አታስገባ። ውስጥ ያሉት ሰው ሰዎች ግን ሲወጡ አስወጣ። በቃ እኮ እያሳዘኑኝ እኮ። በደሞዝ ነው እየፈረድክ ያለው ሰምተኛል። አይደለም በደሞዝ ነው እየፈረድክ ያለው። ነገር የለም ነው ምን ለማዳመጥሽ? ይሄውልህ፣ ባለቤቴ የለም እዚህ። ጦር ሜዳ ሄዶ እዛው ሄዶ ቀርቷል። በቃ ብቻዬ ነው ይሄን ልጅ የማሳድገው። ማንም የለኝም፣ ወገን የለኝም፣ ምንም የለኝም። ይሄን ልጅ ብቻዬ ነው የማሳድገው። እንደገና ባለም ቢኖረኝ ቤት ውስጥ ነው ቁጭ የሚለው፣ ስራ አይሰራም፣ ምንም አይሰራም። በቃ ለኔ ምን ይሻለኛል? እዛ ሜዳው አባረሩኝ። እንደዚህ ነው ውሻ አድርጎ ያባረሩኝ። እኔ ምን ልሆን እሺ? ምን ይሻለኛል እሺ? አንተ እንኳን አትረዳኝም። ይሄን ልጅ ብቻዬ ነው ይሁን። አራስ ተሸክሜ እኮ ነው የምዞረው። ገና 3 ወር 3 ወር እኮ ነው ገና አሁን በመታረሻ ጊዜ እኮ እንደዚህ ለተበቀቀ ነበር። ቆይ ምን ምን እንዳርግ ነበር? ቆይ ንገቷ አንቺ ብትጨፈለቂ ሰባት ወደፊት ሰባት ወደኋላ ቤተሰብ አይለፍልህ። እንዴት ጨጓራይን እርር እንዳደረጋችሁኝ አላህ ምስክሬ ነው። ሁላችሁ ምን ምንጣ። እሺ ደግሞ የሆነው ደግሞ እኔ ባምቢን ቪዲዮ እንዲያድርጌ እየቀረስኳት ነው። ከኋላ ሲነካል ዞር ብዬ አየሁት፣ አላየሁትም። ሲነካል ዞር ምን ላርግ? ሲነካል ምን ወየ ወየ ወየ ብዬ ልጩ፣ ምን እንዳደርግ ነው ንቀቷ? እንዲህ ብዬ ዞር። ከዛ ተነስቷል። ስክሪን ሻት ምናምን አርጋችኋል። ከዛ እዩ ኮራ ዩቲናስ አዶናይን በጣም በጣም የንቀት ስሜት አሳይታለች። እኔ አይደለም ያልኩት፣ ብዙ ሰዎች እንደዚህ ስላሏት ሁለቱም ተገናኝተው ነበሩና በሆነ አጋጣሚ ሲገናኙ እንደዚህ ያሏት እና ለዚህ ነው የስድብ ናዳ የምታወርዱ። እኔ ውስጥሽ ነኝ የሚሉ ሰዎች በዙ ይመስለኛል። የራሱ ብሄቨር ይኖረዋል፣ የራሱ አመለካከት ይኖረዋል። እንዲህ አርገሻል፣ እንዲህ ሆነሻል ብሎ በምናየው ነገር ሰዎች መገመት ትክክል ነው ብያላስብ። ምን እንዳርግ ነበር ንቀቷ አንቺ ብትጨፈለጊ አታኪም። ሰባት ወደ ፊት ሰባት ወደ ኋላ፣ ቤተሰብ አይለፍልህ ሰላም አለችው። ከዚህ በላይ ምንድን ነው? እንዴት ጨጓራዬን እርር እንዳደርጋችሁኝ አላህ ምስክሬ ነው። ሁላችሁ ምን ምንጣብ። እሺ ደሞ የሆነ ደሞ እኔ ባምቢን ቪዲዮ እንዳርጌ እየቀረስኳት ነው ከኋላ ሲነካል ዞር ብዬ አየሁት አላየሁትም። ሲነካል ዞር ምን ላርግ? ሲነካኝ ምን ላርግ? ወዬ ወዬ ወዬ ብዬ ልጩ ምን እንዳርግ ነው? ንቀቷ እንዲህ ብዬ ዞር። ከዛ ተነስቷል እስክሪን ሻት ምናምን አርጋቸዋል ከዛ እዩ ስታዩ እንዲህ ለኔ ምንም ክፋት አልታየኝም እናንተ ከታያችሁ የደሞ የታዛባችሁትን ኮመንት ላይ መጻፍ ትችላላችሁ ነገር ግን ሰውን እንደዚህ በድርጊቱ አይቶ መገመት ትክክል እንዳልሆነ ይሰማኛል ዛሬ አንድ ሰው ላድንቀን የመጣሁት እንዴ እንዴ ማራማዊት አባተ ኢንስታግራም አመጣልኝ ና እስቲ ቆይ ስቶሪ ያለው ብዬ ልፍ ልፍ እያደረኩ ሲወጥ ጠዋት ነው መዝሙረ ዳዊት እያነበበች ነው እና እንዴት ነው የምታነበው ዝም ብሎ ለታይታ ሳይሆን እኩል በውስጥ እያነበበች የእሷን የሚያየው ስቶሪዋንም የሚያየት ሰዎችም አብረው እንዲያነቡ ነው። ቀስ ብላ ነው የምታነቡ። እና አይቺ ነገር ማ እንደው ለታይታ ናት ምናምናን ብዬ ቆይ እስኪ ፎሎ ላድርጋት ብዬ ፎሎ አረኳትና ለተከታታይ አራት ቀን ስቶሪዎቿን አይቻሉ። ጠዋት ጠዋት ሁሌም መዝሙረ ዳዊት ታነባለች። እመቤቴ ነገር በጣም በጣም ነው ያስደሰት። ይህ ለካ የሰው ልጅ በውጫዊ ነገር መገመት ከባድ ነው። እግዚአብሔርን እሷን የሚወዷት ሰዎች ምን ያክል እየተማሩ እንዳሉ ለካ ማራማዊት አባተም መዝሙረ ዳዊት ታነባለች ምናም ምናምናም ብሎ ሞራል እንዲያገኝ ያን ሰው ታደርጓለች። እና በጣም እመቤቴን አፕሪሺየት፣ በጣም አርንቄሻለሁ። በጣም ጎበዝነሽ፣ በርችልኝ። ትዕግስት ግርማ ወይስ ራኬብ አለማየሁ? ይህ መረጃ ለሌሎች እንደሽ ማረጋቸሁ እንዳትረሱ። አዲስ የሆናችሁ ፎሎ አድርጉ። ሰከላ ሾው የተባለ በአባይ ቲቪ የሚቀርብ አንድ ተወዳጅ ፕሮግራም አለ። ከፕሮግራሙ ጅማሬ አንስቶ ትዕግስት ግርማ ስትመራው ቆይታለች። በዚህም ብዙ ተቀባይነትም ወቀሳም አትርፋበታለች። በአንጻሩ ራኬብ አለማየሁ ግሏ በተለያዩ ነገሮች ስትንቀሳቀስ ቆይታ ከአባይ ቴሌቪዥን ጋር ተፈራርማም እዛ ላይም ሷን ዝግጅት መጀመሯን እናስታውሳለን። አሁን ላይ ደግሞ ሰከላ ሾውን ከትዕግስት ግርማ ተረክባለች። እናንተ ለሰከላ ሾው ትክክለኛ ሰው የትኛው ነው ብላችሁ ታምናላችሁ? ትዕግስት ግርማ ወይስ ራኬ ባለማየሁ። ለእኔ ነው ለእኔ ራኬ ባለማየሁ በጣም ፐርፎርም ታደርጋለች። ቲጂ ግን አታረግም። አላረገችም ለማለት ሳይሆን በቃ የሚገባት ቦታ አይደለም። እሱ ለእሷ የሚገባት ነ ሌላ ኮንቴንት ነው ለእሷ የምሰጣት። ከዛ ውጭ ቲጂ የምትችለውን ሰርታለች። ችኛው አርቲስት ነች፣ ኛው ጋዜጠኛ ነች። የቲቪ ወስተ ስም ነች። ረጅም ጊዜ ከአስፋው ጋር ኢቤስ ላይ ሰርታለች። ራኬ በጣም ፐርፎርም ታደርጋለች ብዬ አስባለሁ። እንግሊዝኛ አስተማሪያችን እንግሊዝኛ ይሞክር ነበር ይሞክር ነበር አንዴ ምን ብሎ ጠየቀ፣ ዊንዶ ምንድን ነው ብሎ ጠየቀ። ሲጠይቅ እኔ እጄን አወጣው። ከዚህ ሁሉ ተማሪ ዊንዶ የሚያውቀው ደምሴ ብቻ ነው፣ ተነስና ኮርኩማቸው አለኝ። ተነስቼ መቶውንም ተማሪ ኮርኩሜ ኮርኩሜ ደክሞኝ ቁጭ ስል ተነስ ንገራቸው ደምሴ ዊንዶ ምንድን ነው ሲለኝ፣ መሰላን ተነሱና ኮርኩሙታላ መቶውም ተማሪ ኮርኩሞኝ፣ ይኸው ኮሜዲያን አድርጎኛል እንግዲህ እንግሊኛ ዘኛ መምር ግን ክፋቱ፣ በስመ አብ ሳይሞክሩ ራሳቸው ሰውን እንደዚህ ይፈርዳሉ። ሰላማት እግዚአብሔር ይመስገን አንድ

አሬ ሊጾተውናል ጣሩ ግድ የለም። የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘናፍታ አንዳች ቁም ነገር እንዳገኛችሁ በተስፋ አድርጋለሁ። ቪዲዮን ላይክ ካላደረጋችሁ አድርጉ። ቻናሉንም ሰብስክራይብ በማድረግ ቤተሰቡን ቀጣይ በምርጥ ቪዲዮ አገኛችኋለሁ።